ለዘለ ዓለሙ ይነግሳል የሚል ታላቅ ድምፅ ከሰማይ መጣ። የዓለም መንግስታት ለእግዚአብሔር ለመሲሁ ሆነች፣ ለዘለ ዓለም ይነግሳል የሚል ታላቅ ድምፅ ከሰማይ መጣ። በእግዚአብሔርም ፊት በየወንበራቸው የተቀመጡ እነዛ ሀያ አራቱ አለቆችም በግንባራቸው ወድቀው ለእግዚአብሔር ሰገዱ። ምድር ለእግዚአብሔር ተገዛች። ምድር ላይ ስልጣኑን እግዚአብሔር አምላክ አሳያሁን። በቃ ሰባተኛው መለከት ሲነፋ ያኔ ሀያ አራቱ ካህናተ ሰማያት ወድቀው ለበጉ ለክርስቶስ ሰገዱ። እንዲህም አሉ፣ አቤቱ ሁሉን የምትገዛ የነበርክ የምትኖር እግዚአብሔር ሆይ እናመሰግንሃለን፣ ታላቁን ኃይልህን አንስተሃልና ንግሰህም አልና እያሉ ሲያሾፍበት የነበሩ ሁሉ ድንጋጤ ውስጥ ገቡ። ሰማይ ተከፍታ ታየች። ሀያ አራቱ ካህናተ ሰማያት መስገድ ጀመሩ። በምድር ላይ ስልጣንን አሳየ። እንደሌለክ ለቆጠሩት ሁሉ መኖርን አሳየ። በትርን አነሳ። አንተ የነበርከው ያለው፣ እውነተኛው ዘላለማዊ እግዚአብሔር እያሉ አመሰገኑት። ታላቁን ኃይልን አንስተሃልና ነግሠህማልና አሕዛብ ግን ተበሳጩ። ቁጣ ደርሶባችኋልና ሙታን ይፈርድባቸው ዘንድ ለባሮች፣ ለነቢያት፣ ለቅዱሳን፣ ስምን ለሚፈሩት ለታላናሾች፣ ለታላላቆችም ዋጋቸውን ትሰጣቸው ዘንድ ምድርንም የሚያጠፋትን ትቀጣቸው ዘንድ ዘመናቸው ደርሷልና እያሉ አመሰገኑት ከሊቀጣ መጣ እነዛ በቁጣ ተነሱ በእግዚአብሔር መንግስት ላይ እርሱ በመንግስቱ ላይ ሁሉ ሊሰለጥን እግዚአብሔር አምላክ በታላቅ ኃይል መጣ እነዛ ደግሞ ከምድር ያሉት እግዚአብሔር የሚጠሉ ሁሉ በቁጣ ተነሱ ደግሞ ቅዱሳን ደግሞ የሆኑ ሱራፌ ካህናተ ሰማያት በአንተ አንተን የተመኙ አንተን ተስፋ ያደረጉ ደስ አላቸው ሌሎቹ ተቆጡ እያሉ ተናገሩ ከዚህም በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። ተዘግቶ የነበረው መቅደስ ማንኛው መቅደስ ወለል ብሎ ተከፈተ። የእግዚአብሔርም የሕጉ ታቦት በመቅደሱ ታየ። የማን የእግዚአብሔር ምኑ የሕግ ታቦት በምን ሆነ በሰማይ ታየ። ያኔ መክተፊያ እያሉ ይናገሩ እንደሆነ እናያቸዋለን። እንግዲህ ዛሬ የሚቀልሉ ሰዎች የምኑ አለ? የህጉ ምን ታቦት። በምኑ ታየ? በመቅደሱ ቤት በሰማይ አይደለም። በምድር በሰማይ አለ። ያኔ ምን ሊሉ ነው? መክተፊያ። ያኔ እንትን ሽንኩርት ከተፉበት ይሏል። ክርስቶስን ሄደ እንደዚህ ክተፍበት ሊሉት ነው። ታየ ምን ሊሉት ነው? ከዚህም በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። የእግዚአብሔርም የህጉ ታቦት መቅደሱ ታየች። የመብረቅ ነገርጓ ድምፅ፣ የምድር መናወጥም ታላቅ በረዶም ሆነ። በምድር ላይ የናቀው ትቢተኛው ንቀተኛው፣ ይሄ ትከሻውን ያደነደነ ማናለ ብሎ እግዚአብሔር ላይ የሚቀልደው ሁሉ የሚገባበትን ያጣል። ያን ጊዜ ተገለጠ፣ ታየ። አይደንቅ መጽሐፍ ቅዱስ እስኪ ወንድ ከሆናችሁ በአዲስ ኪዳን እስኪ ምቱ። ይኸው የአዲስ ኪዳን ምድር ላይ አደለም ሰማይ ላይ ያለ ምዕራፍ አስራ ሁለት ምዕራፍ አስራ ሁለት ጎን ለጎን እንትን ትርጉም የትርጓሚ መጽሐፍ እያየው ስለሆነ ነው። እሺ እዚህም እዛ የማደርግላችሁ ምዕራፍ አስራ ሁለት ምልክትም በሰማይ ታየ። ምን ታላቅ ምልክት በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይ አስራ ሁለት ከዋክብት ያሉባት አክሊል የተቀዳጀት አንዲት ሴት ነበረች። ሰማይ ሲከፈት ፀሐይን ምን ያለች? ፀሐይን ምን ያለች? የተጎናጸፈች ደግሞ ጨረቃን፣ ደግሞ ከእግሮቿ በታች የተጫማች፣ ደግሞ በራሷ ላይ ደግሞ አስራ ሁለት ከዋክብት ያሉባት አክሪል የተቀዳጀት አንዲት ሴት ነበረች አንድ ሴት ነበረች ይላል። ሁለት ትርጉም አለው። አንድም እመቤታችን ቅድስት ድንግል ማርያም፣ አንድም ቅድስት ቤተ ክርስቲያን ብሎ የተረጉማታል እና ትርጓሚ ነው ያለ። አንድም ቅድስት ቤተ ክርስቲያን አንድም እመቤታችን ቅድስት ድንግል ማርያም ብሎ ያስቀምጣል ትርጓሚው። ምን ማለት ነው እናየዋለን። እናም በበ መጀመሪያ ምዕራፍ ታላቅ ምልክት በሰማይ ታየ። መቅደሱ ሲከፈት ታቦቱ ሲታይ ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይ አስራ ሁለት ከዋክብት ያሉባት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ፀንሳ ነበረች፣ ለመውለድም ምጥ ተይዛ ትጮ ነበረ። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ ሰባት ራሶች አስር ቀንዶችም ነበሩት፣ በራሶቹም ላይ ሰባት ዘውዶች ነበሩበት። በጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያ ሴት ፊት ለፊት አንጻር ቆመ። አሕዛብን ሁሉ በብረት ዘንግ የሚገዛቸው ወንድ ልጅ ወለደች። ስለዚህ አሕዛብን ሁሉ በብረት ዘንግ የሚገዛ ማ ነው? ጌታችን ኢየሱስ ክርስቶስ። ማን ወለደ? ያቺ ሴት ወለደች። ልጇን ወደ እግዚአብሔር ወደ ዙፋኑም ተወሰደ። ሴቲቱም በዘመኑ ሁሉ 1260 ቀን በዚያ ትጠብቅ ዘንድ ተነገረ። 1260 ቀን ወደ ወራት ስናመጣው ስንት ይሆናል? ሁለት ዓመት ከምናምን አደለ? ካልኩሌት እናድርገው ቁጥሩን እንድታዩት። 1200 1260 ቀን ሲካፈል ለሶስት መቶ ስልሳ አምስት ሦስት ዓመት ከአራት ወር። ሴቲቱን በዘመኑ ሁሉ አንድ ሺ ሁለት መቶ ስልሳ ቀን በዚያ ትጠብቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። ስለዚህ መቼ ነው የሸሸችው? መቤታችን መቼ ሸሸች? ሄሮድስ ምን ወንድ ልጅ በወለደች ሰዓት ወንድ ልጅ የሚያሳድደው አጋንንት በሄሮድስ ላይ በመሆን ክርስቶስን ምን ማለት ጀመረ ማሳደድ ጀመረ አይደል? ስለዚህ ወደ በረሃ እግዚአብሔር ወደ አዘጋጀላት ወደ ዛ በረሃ ምን አለች ሸሸች። በሰማይም ሰልፍ ሆነ ይላል። ስለዚህ የመጀመሪያው ይህንን ክፍል በደንብ አድርጎ ይነግረናል ማለት ነው። እስቲ ትርጓሜው ምን ይላል? ምዕራፍ አስራ ሁለት የሚለው በምዕራፍ አስራ ሁለት ላይ ያለው ፀሐይ የለበሰ ሴት፣ ይቺ ሴት ፀሐይ ተጎናጽፋ ጨረቃ ከእግሯ በታች በአስራ ሁለት ከዋክብት አክሊል ደፍታ ትታያለች። እርሷም ልትወልድ የህፃን ስቃይ ይዟት ትጮሃለች። ይቺ ሴት ብዙ ጊዜ የእግዚአብሔር ሕዝብ ማለትም እስራኤልን ወይም ክርስቶስን የወለደችውን እና ወይም ደግሞ ቤተ ክርስቲያንን የክርስቶስን መንፈሳዊ ልጆች የምትወልደውን ትወክላለች ተብሎ ያስቀምጣል፣ በማለት ያስቀምጣል። እመቤታችን ስትወልድ መቼ መቼ ጻሪ ያዛት ወይም ደግሞ መቼ ተጨነቀች? ምጥ ሳያስጨንቃት አለ ወይ ታዲያ? እዚህ ጋር ምጥ ይላል ሲል አንድም ቤተክርስቲያን ተብሎ የተፈታው ለዚህ ምክንያቱ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን ያገኘችው ይቺ ቤተ ክርስቲያን ክርስቶስ መጥቶ እስከሚያድናት ድረስ በምን ትኖራለችና፣ በምን ትኖራለች? በጭንቅ ጌታችን መድኃኒታችን ኢየሱስ ክርስቶስን በማሰቃየት ውስጥ ይቺ ቤተ ክርስቲያን ተመስርታለች በደሙ። ስለዚህ በቤተ ክርስቲያን ውስጥ የሚያልፉ ሁሉ ከዚች ቤተ ክርስቲያን በጭንቅ በስቃይ መከራ በማየት በማስጨነቅ ምን ያለ ዘመኗን ትኖራለችና፣ አንድም ደግሞ ፀሐይን የተጎናጸፈች ጨረቃን ከእግሮቿ በታች ከዋክብትን ደግሞ በራሷ ያደረገች እመቤታችን ቅድስት ድንግል ማርያምን ደግሞ ወንድ ልጅን በትር የያዘውን አሕዛብን ሁሉ በበትሩ የሚቀጠቅጠውን እውነተኛ ክርስቶስን ወልደዋለችና። ስለዚህ ሰይጣን በእሷ ላይ በመነሳት ምን አድርጓል? በሄሮድስ በኩል አሳዷታልና። ይህንን አንድ ሺ ዘመኑ ሲቆጥር አንድ ሺ ሁለት መቶ ስልሳ ቀናትን ትጠብቅ ዘንድ እግዚአብሔር ወዳዘጋጀላት ወደ ምን ተሰዳለች? ወደ በረሃ። አይደለም መስከረም ከገባ በኋላ የምናስበው እመቤታችን ቅድስት ድንግል ማርያም መሰደዷን፣ ስቃይዋን፣ መከሯን ምን ምን እንዳደረጋት በበራ ውስጥ እንዴት እንዳንከራተታት ምን ያህል ይታገላት እንደነበረ ልጇን ለመግደል ምን ያህል ይጥር እንደነበረ ምን ያህል ሕፃናትን እንዳስገደል እናውቃለን። ስለዚህ ይሄ ክፍል ስለዚህ ሁለት ነገሮች ይነግረናል ማለት ነው። ከቁጥር ከቁጥር ሰባት ጀምሮ ያለው ስንመለከት ደግሞ በሰማይ ሰልፍ ሆነ ብሎ ይጀምራል። በሰማይ ምን ሆነ አለ? ሰልፍ ሆነ አለ ሚካኤልና መላእክቱም ዘንዱን ተዋጉት አለ ስለዚህ በሰማይ ሰልፍ የሆኖ መቼ ነው በፍጥረታት ወይም መጽሐፍ አክሲማሮስ ላይ ስናገኘው የመጀመሪያ ዊቷ የመላእክት አፈጣጠር ቀን በመጀመሪያ ዊቷ የመላእክት መፈጠር ቀን ላይ በሰማይ ምን ተከናውኖ ነበረ ሰልፍ ጦርነት ማለት ስለዚህ ውጊያ ነበረ ተዋግቷል መጽሐፍ አክሲማሮስ ላይ ታገኙታላችሁ ትርጓሚውንም በደንብ ያስቀምጧል ስለዚህ በሰማይ ምን አለ ሰልፍ ሆነ ሚካኤል እና መላእክቱም ዘንዶን ምን አሉት? አለ ተዋጋ። ዘንዶ ማለት የአዳም ጠላት፣ የሰው ልጆች ሁሉ ጠላት፣ ሴቲቱን ያሳደደው ጠላት። ዛሬ በጣም በኃይለኛው የተነሱት ክቡራን፣ ከዚህ በላይ ምን ጠላት አለ? ወደ ይምራን እግዚአብሔር አምላክ ይጠብቅ። በጣም በደቂቃዎች ውስጥ ነው የሚመጣውና፣ እሺ እንቀጥል። በሰማይ ሰልፍ ሆነ። ሚካኤል እና መላእክቱም ዘንዶ ምን አሉት? አለ ተዋጉት። ዘንዶም ከነ ሰራዊቱ ምን አላቸው? አለ ተዋጋ። ዘንዶ የራሱ የሆነ ምን አለው? አምነውት የተቀጠሉት አምነውት ምን ያሉት የእኛ ይሁን ብለው የተከተሉት ስላለ ሰራዊት አለው። እኛ እንደምናስበው አይደለም። ከቅዱሳን መላእክቱ ጋር ሶስት ጊዜ ውጊያ ተከናውኗል። ሶስት ጊዜ ውጊያ በሰማይ ተከናውኗል። ሁለት ጊዜ አሸንፏቸዋል። ሶስተኛው በገብርኤል ምክንያት ባለንበት ጸንተን እንቁም የፈጠረን እውነተኛ አምላክ ይገለጥልን በማለት ከጨለማ ወደ ብርሃን እንደተሻገሩ ሚካኤልን ሾሞት ሰባቱ ሊቃነ መላእክትን በዘጠና ዘጠኙ ነገደ መላእክት ላይ የሾመላቸው እግዚአብሔር አምላክ በግራ ክንፋቸው ላይ ኤል የሚል ስም አስቀምጦላቸው መጠሪያ ሰጥቷቸው ኃይል ሰጥቷቸው በበትረ መስቀል ድል በመንሻ ዓለምን ሁሉ ድል በሚነሳበት ሞት ድል በሚነሳበት ድል እንዳደረጉ ተጽፏል። ክርስቶስ ሳይሰቀል እንዴት መስቀል እነሱ ያዙ? ለሚሉ ሰዎች ክርስቶስ ነገ የሚያደርገውን ነገር አያውቀውም? እግዚአብሔር አምላክ የሚሰራውን አያውቅም ወይ? ሙሴ በምን አውቀ ነው የዘንድ እባቡን በመስቀል ላይ አድርጎ ለአዲስ ኪዳን መስቀል ምልክት እንዲሆን እባቡን ያስቀመጠው በበርሃ ላይ ማና ዞት ነው። እግዚአብሔር አይደል? ይህንን እባብ ሲመለከቱት የነሐሱን እባብ ሲመለከቱ ይድናሉ ተብሎ ሲናገረው ያ በበርሃ የተከለው ሙሴ እባቡን በነሐስ አድርጎ ሲያስቀምጠው ሲመጣው ድምፁን የሰሙት እንዲድኑ ያዩትም እንዲድኑ አድርጎ ከፍ ያለ ቦታ ላይ እንዲሰቀል አድርጎ ሲያስቀምጥለት በአዲስ ኪዳን ለሚሰቀለው ለክርስቶስ ምሳሌ የሆን ዘንድ አልተጻፈም። ተናወቀው ሙሴ እግዚአብሔር ነግሮት፣ አንዴ ክርስቶስ ተሰቅሎ አንዴ አልተሰቀለም። እግዚአብሔር ሁሉን አዋቂ ነው። እንዴት አወቁ ብለው መመራመር እግዚአብሔር መፈጠር እግዚአብሔር አምላክ ሁሉን የሚያውቅ እንዴት የሚል ጥያቄ ይነሳል። እግዚአብሔር አምላክ ስለሚያውቅ በአዲስ ኪዳን ይሄ ቃል ተጽፏል። ስለዚህ ዘንዶም ከነሰራዊቱ ተዋጋቸው አልቻላቸውም የሚላል። ከዚያም በኋላ በሰማይ ቦታ አልተገኘለትም ምን ሆነ? ነገዱ ጎደለ። ከመቶ ነገድ አንዱ ነገድ ጎደለ። ወደ ምድር ተጣለ። ዓለሙን ሁሉ የሚያስተው ዲያብሎስን ሰይጣን የሚባለውን አለ ታላቁን ዘንዶ ዘንዶ ተብሎ የተጠራው ታላቁ ሰይጣን ተብሎ የተጠራው እጅግ ግዙፍ የሆነው አሁን በሰማይ ካሉት መላእክት ሁሉ በጣም ግስፍና ያለው ተመርጦ የነበረው የእግዚአብሔርን እሳ የእሳት መጋረጃ መንጦላይቱን ይከፍት ዘንድ በሰማይ ያጋፍር ዘንድ አጋፋሪ ሆኖ የነበረው የሰይጣን ወደቀ በምን በትቤቱ ስለዚህ እርሱም የቀደመው እባብ ተጣለ የቀደመው እባብ ሲይዘ ፍጥረት ምዕራፍ ሶስት ላይ ስንመለከተው እባብ መጣ እያለ የነገረ ስሙ እባብ ተብሎ የተጠራው ለምን ተለዋዋጭ ባህሪ ስላለው እጅግ ደግሞ በምድር ላይ ከሚጸኑት ተንኮለኛ ከሚባሉት መካከል እባብን የተጠቀመው በእባቡ ምክንያት አዳምን ሊጥል የተነሳው ይህ የዘለ አለም ምድር እስከምታበቃ እግዚአብሔር እስከሚፈርድ ድረስ የሰው ልጆች ሁሉ ጠላት የሆነው ሰይጣን ወደቀ ዛሬ እኛ ላይ በምን አይነት ቁጣ እንዳለ እግዚአብሔር ስለያዘልን እንጂ እግዚአብሔር አምላክ ለአፍታ ያህል ቢለቀው እኛን መቀመጫ ነበረ የሚያሳጣን ለምን የሰው ልጅ ጠላት ተብሎ እኮ ተጠርቷል በምትኩ ስለተፈጠር እሱ ባጎደለው መቶኛውን ነገድ እንሞላ ዘንድ አንዱ የተባለው እኛ ነን ዘጠና ዘጠኙን ትቶ አንዱን የጠፋውን ልጁን ሊፈልግ መጣ ማለት በእሱ ቦታ የተተካን እውነተኛ የእግዚአብሔር ልጆች ስለሆን ይጠላናል ተቆጣ ነበሳ በዙሪያችሁ ይዞራልና ተክታችሁ ጸልዩ ብሎ ክርስቶስ በአንድ ቦት የተናገረው በምን አይነት ቁጣ ውስጥ እንዳለ ስለሚያውቀው ነው፣ ስለሚያየው ነው። እኛስ ሴጣንን ቅልል አድርገን አንተ ናውጣ ከውስጣ መቼን ያስጋት ምናም እንላለ ነው ና እስኪ ተናገር ትሁ እስኪ እና እዚህ ጋር ተንከባለን ምና እንለዋለን። አንድ ሳምንት ውዳሴ ማርያም በትክክል ስናደርስ በቃ ሴጣ በጣም ፓወርፉል ምናምን ኛ ና ምናምን ተንበርከ ጉጣ እንትን በጭንቅላት ተተቀል ምና የት ነው ያስጋት? እስኪ ዝፈን ምናምን እንለዋለን። ከመላእክቱ ጋር የተዋጋ ነው እንዳትረሱ። ከዘጠና ዘጠኙ ነገደ መላእክት ጋር የተዋጋ አደገኛ ተዋጊ ነው። የዘመናት ሁሉ ከፍተኛው ጠላታችን ነው በምድር ላይ አለው እያንዳንዳችን ነቅቶ ሲመሽ ከዚህ አውሬ ጋር ውጊያ አለብን እኛ ባወቅ ነው ባላወቅ ነው እጅግ ከፍተኛ የሆነ ነፍስ ለመናጠቅ ትፍትጌ ያለው ይህን ወደ ሲወል ነፍሳችንን ወስዶ ለመወርወር በምን አይነት ትጥቅ ውስጥ እንዳለ መረዳት ይገባናል ስለዚህ ወደ ምድርም ተጣለ መላእክቱም ከእርሱ ጋር ተጣሉ ወደ ምን ወደ ምድር አሁን ወዳለንባት ምድር በሰማይም እንደሚል ታላቅ ድምፅ ሰማው አለ ቅዱስ ዮሐንስ የአምላካችን ማዳንና ኃይል መንግስትም የመሲውም ስልጣን ሆነች። አባቶቻችንን በእግዚአብሔር ፊት በቀንና በሌሊት ሲያሳጣችሁ የነበረ ከሳሽ ወድቋልና ተባለ። አባቶቻችንን ምን ሚል የሚከስ ኢዮብን ከሶታል። አብርሃምን ከሶታል። አዳምን ከሶታል። አባቶቻችንን የሚከስ ከሰማይ ቃል ሰማው እንደዚህ የሚል። የበቁትን ነፍሳቸውን ለመንጠቅ የሚታገል ይህ አውሬ ወድቋል፣ ከሳሽ ተብሏል። ሁልጊዜ ነፍሳችን እንደከሰሳት እስኪ ያላትን ገንዘብ ንጠቃትና እንዴት እንደማሰድባት ታያለህ፣ ብሎ ይከሳል። እስኪ ደግሞ ጤኗን ንጠቃትና አንተን ስሰድብህ ትመለከታለህ። ለዚህ ነው እንደ አንተ አምላኩ የሆንቀው። እስኪ እስኪ ልብ ካለ እያለ የሚወራረድ እኮ ነው። እስኪ ሞክራት ይላል እግዚአብሔር ጋር እየሄደ አይተናለ፣ በመጽሐፍ ተጽፏል። እግዚአብሔር ይፈቅድለታል። መጽናት አለመጽናት የኛ ድርሻ ነው። እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት። ከበጉ የተነሳ ሲባል በክርስቶስ ቃል ማለት ነው። በደሙ ነጻ በደሙ ነጻ ያወጣን በክርስቶስ ደም ነው ድል የምንነሳው። ያልቆረበ የክርስቶስን ደም ደሞ ያላረገ አካሉ ያላረገ ሞት አለበት የክርስቶስን ደም የታተሙ ሰዎች ግን ሕይወት አለን። ታትመናል። ይህንን አደገኛ ጠላት ድል ለመንሳት ደሞ አለን የክርስቶስ እኛ ጋር ጥያቄ ይሄ። እነሱን ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱ፣ ሰውነታቸውም እስከሞት ድረስ አልወደዱም። እና ስለዚህ ሰማያትና በውስጣቸው የምትኖሩ ሆይ ደስ ይበላችሁ። በምድርም በሰማይም የምትኖሩ ሁላችሁም ድል ነስታችሁታልና፣ ምን ይበላችሁ፣ ደስ ይበላችሁ በክርስቶስ የሆነ ከክርስቶስ ውጪ ድል መንሳት የለም። ማንም ድል ሊነሳው አቅም የለው። በጉልበታችሁ በስልጣናችን እኛ ባለን እንድል አንችለ። በእግዚአብሔርስ ምንም ነገር ድል ከመንሳት ወደኋላ አንልም። ስለዚህ ምን አለ ደስ ይበላችሁ። ነገር ግን አለ ድል ተነስቷልና፣ ይህ ድል የተነሳው ደግሞ ክብሩን የሚፈልግ ትዕቢተኛ የእግዚአብሔርን ዙፋን ገልብቶ የራሱ ለማድረግ የተዘጋጀ ነበርና ድል ተነስቷልና እናንተ ደስ ይበላችሁ ካለም በኋላ ግን ምን የሚል ካልሰማ ነገር ግን ለምድርና ለባህር ወየውላችሁ፣ በምድርና በባህር ውስጥ ለሚኖሩት ሁሉ ወየሁላችሁ። ሰይጣን ጥቂት ዘመን እንዳለው አውቆ እግዚአብሔር ሊያጠፋው ጥቂት ዘመን እንዳለው ስላወቀ ከክፉ መርዙ ጋር ወደ እናንተ ወርዷልና በምድር ላላችሁት ወየውላችሁ። ይነው ግን የነሱትማ ከእግዚአብሔር ጋር ናቸው ያሉት እስከ ሞት የታመኑ በምድር ላለ ነው ግን ወየውላችሁ፣ በክፉ መርዙ መጥቶባችኋል። ዘንዶውም ወደ ምድር እንደወደቀ ባየ ጊዜ ወንድ ልጅ የወለደችውን ያቺ ሴት አሳደዳት። ወንድ ልጅ የወለደችው ማናት? ማርያም። ወንድ ልጅ እኮ ተብሎልናል። የወንዶች ወንድ፣ የሁሉ ራስ፣ የነገስታት ሁሉ ንጉሥ፣ የጌቶች ጌታ፣ የአማልክት ሁሉ አምላክ ታላቅ የሆነ ወንድ ልጅ ዳግማዊ አዳም ቅዱስ የሆነ አባት እሱን የወለደች እመቤታችን ላይ ተቆጣ ይሄ ይሄ እንትን ሶሪ ይሄ ዘንዶ ተቆጣ ለምን ለሰው ልጆች መዳን የሚሰጥ ክርስቶስን ወልዳለቻ ወልዳለች ስለዚህ መጽሐፉ ይናገራል ዘንዶ ወደ ምድር ወደቀ እንደወደቀ ባየ ጊዜ ወንድ ልጅ የወለደችውን ያቺን ሴት አሳደዳት ለሴቲቱም ከዘንዶ ፊት ርቃ አንድ ዘመን አንድ ዘመን ማለት አንድ ዓመት ዘመናትም ሁለት ዓመት የዘመናትን ሙኩሌታ ሁለት ዓመት ተኩል ወደምትጠበቅበት ቦታ ወደ በራ እንድትበር ሁለት የታላቁ ንስር ክፎች ተሰጧት ተሰጧት። ሁለት ዓመት ከስንት ከስድስት ወር በበረሃ ለምን እያሳደዳት ነው? ወንድ ልጅ ወልዳለች፣ ና አናቱን የሚቀጠቅጠው ለአዳም ልጆች ሁሉ ነጻነት የሚሰጡ የወንድ ልጅ እናት ሆናለችና ስለዚህ ምን ይላት ጀመረ? ያሳድዳት ጀመረ። አንድም ቤተክርስቲያን ናት የማይተዋት እውነተኛውን ክርስቶስ የምትሰኩን ይቺን ቤተክርስቲያን ደግሞ አይተዋት። ዘንዶውም በሮ ተከተላት አሳደዳት። የሚችለውን ያህል ከአፉ ዘንዶውም ጎርፍ ይወስዳት ዘንድ ከአፉ እንደ ታላቅ ወንዝ ያለ ብዙ ውሃ በዚህ ሴት በስተኋላ አፈሰሰ። ውሃ የተባለው ጎርፍ ምናምን አይደለም፣ መከራ፣ ስቃይ ማንገላታት እንግልት፣ እሷን ሊይዙ የሚችሉ ነገሮችን ሁሉ በምድር ላይ እሷን እየተከተለ ዘራ። እንዲገሏት፣ እንዲያጠፏት፣ ከነ ልጇ እንድትወድቅ፣ እንድትሞት ታገለ። ግን ምድሪቱ ሴቲቱ ረዳቻት። ምድርም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ ሁሉ ምን አለች? መጠጠችው። መከራውን ሁሉ ዋጠች። ምድር ተከፍታ አርስንቶቹን የዋጠችው እስኪ እመቤታችንን ስደቷን የሚያስታውሰውን የመጽሐፍ ክፍል እስኪ አንብቡት። በእነዚህ አመታቶች እመቤታችን ቅድስት ድንግል ማርያም የተቀበለችውን ጌታችን ኢየሱስ ክርስቶስን ምን ምን እንዳደረጉት የሚዘክረውን በቤተ መቅደሳችን ያለውን መጽሐፍ እስኪ ይዩት። ምድር ምን ያህል ክርስቶስን ተረዳው እንደነበረ? ሴታን ምን ያክል ይታገል እንደነበረ ክርስቶስን ለማስገደል ጌታችን ቅድስት ድንግል ማርያም ምን ያህል ያሳድዳት እንደነበረ በነብሷ ምን ያህል ነገሮች ሲያልፉ ያልፉ እንደነበረ እውስ ግቡና መጽሐፉ የሚናገሩ ይህንን ነው። ነገር ግን ለሴቲቱ ክንፍ እንደተሰጣት አላወቀም። እግዚአብሔር ይረዳት እንደነበረ ከእግዚአብሔር ጋር እንደነበረች አላወቀም። ልጅ ብቻ የወለደች የሆነ ንጉሥ የወለደች ብቻ ነበር የመሰለው አምላክ እናት እንደሆነች አምላክን መውለዷን አያውቅም ነበር። ስለዚህ ምድር ረዳታት የንስር ክንፍ መንገድ የሚያመለክታት ታላቅ የሆነ መንገድ የሚመራት እግዚአብሔር ከእርሷ ጋር እንደሆነ አላወቀም ነበረ። ዘንዶም በሴቲቷ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ክርስቶስ ምስክርም ያላቸውን የቀሩትን ልጆቿ ሊዋጋ ተመለሰ። በክርስቶስ ክርስቲያን የተባልን ሁሉ በምድር ላይ እስከ መጨረሻ ውጊያ ውስጥ ነው ያለን። አልቻለምና፣ ምን ማድረግ ጀመረ? የቀሩትን ሊዋጋ ምን ሆነ ለክርስቶስ ምስክር የሆኑትን የቀሩት ልጆቿ ሊዋጋ ሄደ። ዘንዶም በባህሩ አሸዋ ላይ ቆመ። የበረሃ አሸዋ ታውቃላችሁ ምን ማለት እንደሆነ። ሰማያዊ ያልሆኑትን ለአብርሃም እንደ ምድር አሸዋ እንደ ሰማይ ከዋክብት ያሉት እሰጣለሁ ነው የተባለ። የሰማይ ከዋክብት የእግዚአብሔር ቃል የሚሰሙ ከአብርሃም የሚወለዱ ደግሞ፣ የምድር አሸዋ የተባሉት የምድር አሸዋ ብዙ ነው አይደለ? ስፍር ቁጥር የለውማ ከሰማይ ከዋክብትና ከምድር አሸዋ የትኛው ይበዛል የምድር አሸዋ ተቆጥሮ ያልቃል እንዴ እንደ ምድር አሸዋ ደግሞ የሆኑ ምድራውያን የሆኑት ላይ ቆመ ለምን ሀይልን ሊያመጣ ሊያስነሳ ስለዚህ ዛሬ ቤተ ክርስቲያን የቀሩት ከሴቲቷ የቀሩት የክርስቶስ ልጆች የሆኑ የክርስቶስ ምስክር የሆኑት ሁሉ በመከራ ውስጥ ያልፋሉ ለዚህ ነው አለም የሚከፋብን ምክንያቱም የሚዋጋን አለም ሳይሆን በእኛ ላይ የተነሳው አለምን የገዛው ለሱ የተገዙትን ሁሉ የሚያስነሳ ይህ የሴቲቱ ጠላት የቤተ ክርስቲያኒቷ ጠላት ነው በማለት ዮሐንስ በዚህ በምዕራፍ አስራ ሁለት ላይ በደንብ አርጎ ይነግረናል ማለት በደንብ አርጎ ይነግረናል ያስረዳናል ወስባት ለእግዚአብሔር ወላሪቱ ድንግል ወለመስቀሉ ክብር ምዕራፍ አስራ ሶስት ምዕራፍ አስራ አራትን ነገ እንቀጥላለን ለዛሬ ሁለት ምዕራፋትን ተምረና እግዚአብሔር ከሁላችን ጋር ይሁን የቅዱስ ዮሐንስ በረከቱ ከሁላችን ጋር ይደርብን። የሴቲቷ ልጆች ተብለናል። የክርስቶስ ልጆች ተብለናል እና እንበርታ፣ እንጠንክር። ዜር አምላክ በመንገድ ሁሉ ይምራን። መዝሙር እንስማና ሁለተኛውን ደግሞ ትምህርት እንቀጥላለን። ቶሎ ቶሎ እያልን እንቀጥል። ሺ በደንብ እያያችሁ የማርቆስ ወንጌል ምዕራፍ አንድ ከትናንትናው እንቀጥላለን። መጽሐፍ ቅዱስ ክፈቱ።